በርካቱ እንዴት ናቸው ውድ እረይሳት ቤተሰቦች፣ ሰላም ናቸው አለው። እኔ ደህና ነኝ ካንዲላ፣ እናንተስ ከእኔ ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ ተመልሼ አለሁኝ። ሌላ አዲስ የሚላክ እቃ እንረትብ ነው አውራቸው። ይረትቡ ቪዲዮን ላይክ፣ ሼር ሰብስክራይብ አድርጉ። ብዙ እየጠፋሁ ነው ደግሞ ስላልተመቸኝ ነው። እስኪ ወደ ወግዲ የሚሄደው የቤት እቃ እረት ቢልኝ ስለአለችኝ አንድ እህቴ ወጥቻ ማለት ነው። እስኪ ቪዲዮውን ላይክ ሼር ሰብስክራይብ አድርጉ እና ማስገባትን ጀምር። በበርሜል ነው ያለች፣ በካርቶንም በላይ ነበረ ግን በርሜሉን ስለፈለገች በበርሜል ውስጥ የሚገባውን ላስገባና ከሞላ በካርቶኑ ጋር ማለት ነው። የምትፈልጉ እንግዲህ ተዘዙ ባለው እስኪ፣ እሷ ከምን ልጀምር? የማይሰበር ቀብረ ድስ ምናምንሽ ከሰላጅና ከበርሜሉ፣ ከዛ ወደ ቀላለ ወደ ሚሰበሩ ከላይ እንሄዳለን ማለት ነው። እዚህ ጋ ያዘዘችኝ ሴራሚክ ድስት ነው። አምስት ተደራራቢ ሴራሚክ ድስት እንደምታዩት ማለት ነው። ከካርቶን አላወጣሁም እንዲሁ ይኸው። እንደዚሁ ለማሳቂት ያብቻ ነው እን ብዙ አልተዘጋጀሁም። እሺ፣ ሌላ አሁንም፣ ብረት ድስት ሀገረኛ ብረት ድስት ነው ያዘዘችኝ። ሞገሴ ነው ባለ አምስት ነው። ይህንንም አድርጌላታለሁ ማለት ነው። እሺ፣ ሌላ የምታዩትን ሰሃን ነው ይሄ ደግሞ አምስት ተደራራቢ ነው። ይሄም ይሄንን በርሜሉ ባዶ ከሚሄድ በርሜል ነው እንጂ በርሜል ውስጥ እንዲሆን አልፈለገችም። ግን ባዶ ከሚሆን እቃ ቢሆን ገባበት ይሻላል ብዬ አስቤ ነው። እሺ ሌላ ያዘዘችኝ ሀፍዛ ሰሃን ነው የምትመለከቱን ብረት ብረት የሀራራ ሰፋይ ሌላ ደግሞ መጥቻ ነው ያዘብጭ 28 26 እና 24 በትልቁ ሳይዝ ማለት ነው። ሌላ ደግሞ ተንገር ቁርጥ፣ መጀመሪያ ከሰር ሲገቡ ማይሰበሩ ማይሰበሩ ሲሆኑ፣ ሌላ ያዘዘችኝ ነው፣ ብርድብስ ነው። ሁለት ብርድብስ እና አንድ የአልጋ ልብስ ኮምፖርት አዛኝ አድርጌያለሁ። እነንም እንደዚህ ካለበስኩ በኋላ የሚሰበሩ የተባሉትን እናደርጋለን አለችኝ። ሌላ ሰርቪስ ለእነዚህ መትነ

ን የሻይ ቡሽ አንድ ዳዝን አለኝ። ሌላ ይችን የቡና መስጫ ማሽን አድርጌላታለሁ። ሌላ የቦታች ከንጠውጣች ሲኒ ነው። ይችን

እና ሌላውን ደግሞ ካርቶን ላይ አሰርላታል። ይሄ እንደዚህ ሞልቼላታል ማለት ነው። እሺ ተመልካች ሌላ እሺ ሌላ ያዘዝች የምታዩትን፣ ጠዛም ካለኝ የሆነዋ ነው እንዳለ ተሰባሪ ናቸው። ሌላ የምታዩትን የውሃ፣ ሌላ ያዘዝች ወርቃማ የውሃ